ያንቺ ልጅ በረከትሽ፣ ያንቺ ሁሉም ነገር፣ ውጭ አገር ምንም የለኝም። እሽ አሜን ብዬ በእምነት ተቀበልኩኝ። ዘን እግዚአብሔር ራቶን የተንከራከቱ ቀን ተናገረ በጣም ብዙ ነገር እኔ ነግሬ ማለቱ ማልቅ ነገር ጌታ በጣም አድርጎልኛል። እኔ ጥቂምት ቀኑንም አስራ ሁለት ተከባቢ እንደሆነ ወደዚህ ቸርች መጥቼ መላቅ እንደው እኛ ቤት ያለው ወደ ጎርጊስ እኮ ነው። ከዛ በጣም በሰዓቱ በጣም እያመመኝ ነው ኩላልቴ ሁለቱም ኩላልቴ በተበሰብሶኝ፣ ለማንም አላወሩም። ግራግሬ ተይዞኝ በቃ በጣም እያመመኝ ነው። በዛንም በጣም እያመመኝ ተጨንቄ፣ ያለው ስምንተኛ ካርድ፣ አስረኛ ዶክመንት፣ አስራ ሁለተኛ ዶክመንት፣ የኮሌጅ ቴምፖ፣ ፓስፖርት፣ የቆረጥኩ ኦንላይን ቀበሌ ልደት መጥቆ ሊደት ካርድ ባንድ ላይ ሌባ ተሰረቀብኝ። ስሰረቅ በእውነት እናንተ ለሰው ምስጢር ከምትናገሩ ወደ ጌታ ቤት መጣችሁ አወርታችሁ ማየት ለእናንተ ጥሩ ነው፣ ግን እኔ ነገር አንተ ፍረድ እያልኩኝ ነው ግን እኔ ሁሉም ነገር ከእጄ ጠፍቶኛል፣ ግን ለማንም አላወራም ብዬ እንባዬን ዝም ብዬ ነው እኔ ምጠባጥበው። ግን አንድ ቀን ጌታ ደርሶልኝ፣ አንድ ቢቶ ጓደኛ የነበረ በጣም ነው የምንወደደው፣ እና ይሄ የሆነ ቸርች እንሄዳለን ስትል፣ አይ እኔ ሰው ስል ከማን ጋር እመጣለሁ ሰው ስል፣ ችግር የለም አንቺ እስክትመጪ ድረስ በሩ አይዘጋም የአንቺ አምላክ ደሞ ሄዶ ለአንቺን ነገር እቺ ሙሉንም ነገር ያስተካክላል አለችኝና፣ ቡና መጠጣትን ትተን ማታ አንድ ሰዓት ላይ ወደዚህ ቸርች ይዛ መጣችኝ። ስትመጣ በእውነት አሞኝ ከስቼ የሚለብሶ ልብስ እንብስ እኔ የሆነ ጥቂት ቡርዱንም ስለብስ እምቢ አለኝ። በጣም ከስቻለሁ ግን ለማንም አላወራሁም። ፀጉሬ እስኪያልቅ ድረስ ምንም የለኝም ባዶ ነኝ፣ ግን ለሰው

ውስጥ በጣም ፈርቼ ዝም አልኩኝና፣ መጀመሪያ እንደተነሳ መውጌሉ ነበር ሲያምቢው አሚን አልኩኝና፣ አንቺ ልጅ ተነሽ ስለኝ አቤት ብዬ ተነሳው። ከዛ ከተነሳው ወዲህ አንቺ ልጅ ያንቺ በረከትሽ ያንቺ ሁሉ ነገር ውጭ አገር ሄዷል፣ ምንም የለኝም። እሺ አሚን ብዬ በእምነት ተቀበልኩኝ በእውነት ለወንድሞቼ ለአይቶቼ ለዘማት ለጓደኞቼ እንድን ብዬ አላወራሁም ጌታ እግዚአብሔር ምስክሬ ግን እሱ ስል እሺ አሚን ብዬ ሄድኩኝና ከዛ ዓርብ ዕለት ብዬ ሄድኩኝ ስሄድ እንትን አልፋቤት ቅዳሜ ዕለት ነው የሚሰጠው ስል የሆነ ሰውዬ ትልቅ ሰውዬ ውስጥ ነበሩ ግን ለእኔ ልደት ወርቀ ጠፍተዋል፣ ቀበሌ መጥቶ ጠፍተዋል፣ ኦንላይን ጠፍተዋል፣ ምንም የለኝም። ግን እዚህም ብዬ ነው የመጣሁት ስል ችግር የለውም ናይ ልጄ ብሎ

ከዛ ትቼ ሲጠብቅ ሰው ሁሉ ለምሳ ወጥተዋል፣ ግን እኔ ማለት ነው ለምሳ ቀርቶ ምንም ራቢም የለኝም። ጌታ በእሱ አወጣ ካለ ይቺ ነገሬ ማለት ይቺ ፓስፖርቴ ከሌለ ወደ ቤት አልሄድም። እሱም ደግሞ የአንተ ባሪያ ከሆነ በእውነት ዛሬ የእሱን የኔ ፓስፖርት በእጄ ይግባ ብዬ በቃ ከጌታ እየከረከርኩኝ ጌታ መጥቶኔ ለስምንት ሀያ ጉዳይ ላይ ሲማጥራ ጀመሩ ሲጀምሩ እሺ ብዬ ተቀመጥኩኝና፣ ከዛ ሲጣምሩ ሲጣሩ ሲጣሩ ሲጠራ የኔ ስም ተጣራብኝ። ሲጣራ እናት ኦንላይን ወረቀት የትና አለ የለኝም። አንድ ቁጥር ላይ ጠብቅ ስልኝ እውነት አይመስልኝም። ሮጬ ይህቺን ፓስፖርት በሂጄ አስገባው። አሁንም ካስገባው ወዲህ

አሁንም ምን ብያለሁ፣ ማን ይረዳኛል? ደግሞ መቶ ሺህ ሰማነ ሺህ ለእኔ ለእኔ አብቶ የምሰጠኝ ማን ነው ብዬ ተስፋዬን ቆርጬ ይቺን ፓስፖርት አንጥቼ ደግሞ ድግም ዳባቅኩኝ ሲደብድ፣ ወደዚህ ወስ መጣ። አንቺ ልጅ የአንቺ በረከት ከኢትዮጵያ ይሄዶሻል። ለዛ አሁንም እግዚአብሔር ቦንሽ አቅምሽ ይሆነልሻለሁ ብሎሻ ብሎኛ ብሎ እሱ ሲያገርግል እሺ ብዬ

ሲወሲ ጉንሽላጅ አላለኝም። ያንቺ ነገር ጌታ ይረዳሻል ብሎኛል። ጉቦ አላለኝም። ከሚያት እኮ ጉቦ አልወጣልኝ ብዬ እምነቱን ብር አልሰጣም ብዬ ብር የምሰጡት ቀን ቤት ወልድ ጓልኩኝ። ከዛ ሁሉም ሰው ሁሉም ከመቶ ዘጠና ዘጠኞች አንድ ሳይቀሩ እግዚአብሔር ምስክር ሰው ይሁ። ከዛ ስሰጡ እኔ አልሰጥም፣ እች ጉቦ የሚባል ነገር ከእግዚአብሔር አፍ ቢወጣ ኖሮ ሰጣለሁ ብዬ ወንድምዬ፣ ስትሰጥን እችን ብር አቤት አልበላም፣ እግዚአብሔር ቤት ለምን አስራት አልሰራም ብዬ ከለከልኩኝና ወደ

አሜን በእውነት እግሬ አይቁም በኢየሱስ አዲስ ምላል ቢከፈተው በኢየሱስ ክርስቶስ እስከ ዛሬ አንነቀልም ያለ ጉቶ ይነቀል አሜን በኢየሱስ ውጣና ውረስ አሜን በእውነት አመሰግናለሁ